አሁን እንግዲህ ከካይሮ ደቡብ ምስራቅ የቀይ ባህር ግዛት ይገኛለን። ወደ 334 ኪሎ ሜትር ተጉዘን የርዕሰ መነኮሳት የአባታችን የአባ እንጦንስ ገዳም ደርሰናል። አሁን ወደ 1151 አካባቢ ደረጃዎችን ወጥተን ታላቁ አባት አባ እንጦንስ ስርዓተ ምንኩስናን የተማሩበት ብዙ ተጋሎ የፈጸሙበት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስም ቃል ኪዳን የተቀበሉበትና ያረፉበት የተቀደሰ ዋሻቸው እንሄዳለን። ምናልባት ወደ ሁለት ኪሎ ሜትር ሊሆን ይችላል። ስለዚህ ይህ ታላቅ የተጋለው ቦታ በመሆኑ ሁላችንም እዛ ዋሻ ውስጥ ስንገባ አባታችን አባ እንጦንስን እያሰብን በተለይ ደግሞ በጣም ጦር በዝቶባቸው ፈተና በዝቶባቸው ለመውጣት አንድ እግራቸው ወደ ውጪ ደግሞ ገዳማቸውን በዓታቸውን ናፍቀው አንድ እግራቸው ወደ ውስጥ እያሉ የእግዚአብሔር መልአክ ቅዱስ ሚካኤል ተገልጦ ዛሬ ያለውን የምንኩስናን አለባበስ ስርዓተ ምንኩስናን ያስተማረበት ታላቅና በጣም ጥንታዊ ዋሻ ነው። በእውነት በአራተኛው መቶ ክፍለ ዘመን የተገደመ በጣም ጥንታዊ ገዳም ነው። የአባታችን የአባ አንጦንስ ረዴት በረከት ይደርብን። እንግዲህ 1151 ደረጃዎች በአማካ ያሉትን ለመውጣት አባቶቻችን የመጀመሪያውን ጸሎተ ማርያም አድርሰውልን ተጋግዘን ሁላችንም እንወጣለን። ዋሻው ጋር ስንደርስ ደግሞ በጣም አባታችን አባ አንጦንስ የተጋደሉበትን በእውነት ለአባ መቃርስ ቆባቸውን የሰጡበትን በትራቸውን፣ አጽፋቸውን ደግሞ ለእናትናቴዎስ ለእነ አባ ሰራቢውን የሰጡበትን ታላቅና ጥንታዊ የበረከት ቦታ እንመለከታለን ማለት ነው። አባቶቻችን እንግዲህ ጸሎተ ማርያም አድርሰውልን ቀጥታ ወደ ጉዟችን እንሄዳለን።

በጣም ተወዳጆች እንደምን አላችሁ። እንግዲህ ይህንን ያክል ተራራ አልፌ ነው የመጣሁት። እንግዲህ ምልኩስና በሚገርም ሁኔታ በግብጽ ቤተክርስቲያን አባቶች የተጀመረበት የአባ እንጦስ ገዳም ምልኩስና የተጀመረበት ቦታ ነው። እንግዲህ እኔ እንደምታውቁት የቤቴን እንኳን መውጫ ሰላሳ ፎቅ ሰላሳ ደረጃ መውጣትም አልችል ሰው ነኝ ግሬኑም ደረጃ ተሻግረ እንግዲህ በአባታችን የገዳማዊ ውቅር ላይ በቅዱስ እንደሚታወቀው የአባ አይደለ ያ ገዳም ገዳም ነው አሁን ያለውት እንግዲህ በእስራኤል ለስም አጠራሩ ክብር ምስጋና ይግባው ጌታችንና መዳሪታችን ኢየሱስ ክርስቶስ የነበረበትን ገዳም ሌሎች የማይቻል ነው። እና በጣም አስደናቂ ነው። ልዩ የሚያደርገው እንግዲህ የግብፅ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቤተሰቦቻችን ዛሬ አርብ ቀን ነው፣ በዚህ የደረስ ነው እና እንግዲህ ከነ ልጆቻቸው በዚህ ቦታ ላይ ነው ያሉትና ሌሊት ነው የደረስ ነው። እንግዲህ የነሱ የምታዩት ተራራን አቋርጠን ለበረከት በዚህ ያለን እንግዲህ የነቢያቱን ቃል በደንብ ማሰብ ይቻላል። መጥምቀ ዮሐንስን ማሰብ ይቻላል። ጌታችንና መድኃኒታችን ኢየሱስ ክርስቶስን ማሰብ ይቻላል። ከዛም አባቶቻችን ይህን ፈለግ ተከትለው ገዳማዊ ከከተማ ወጣ ብሎ የመኖር ባህል ለዛውም በደልዳላ ሳይሆን በእንዲህ አይነት ታላቅ ተራራ ምናልባት በከተማይቱ ከሚገኙት ወይም በግብፅ ከሚገኙት ትልልቅ ተራራዎች አንዱ ነው እና እንግዲህ ወደ ገዳሙ ወደሳቸው በእውነት ዋሻ ለመግባት እንግዲህ ወረፋ ነው። እኛም ወረፋ ይዘን እንገባለን። እንግዲህ ለእኔ ዛሬ አንዱ ተግዳሮት የሆነብኝ ጫማ ነው። ጫማ አላወኩም ነበር እንደዚ አይነት ተራራ እንደምወጣ ዛሬ እና ያ ብቻ ሳይሆን በእውነት ለመናገር ከቤቴ ስለማልወጣ ሰላሳ ደረጃ እንኳን የቤቴን ህንጻ ጂፕላስ ስሪ ነው ያለውበት እና ያንን እንኳን መውጣት አልችልም ነበር። ዛሬ ግን ይሄን ሁሉ ተራራ በሺህ የሚቆጠር ከሺህ በላይ የሆነ ደረጃን ወጥቼ እዚህ ደርሻለሁ። በዚህ አጋጣሚ እንግዲህ ሁላችሁንም ከዚህ በጣም ነው የማመሰግነው በስር ያላፈረብኝ ደሬ እንግዲህ በዚህ አለ በጣም መወደው ወንድሜ እንግዲህ እስራኤል አብረን ተገናኝተናል። ሳሚዬ እዚህ አለ ዶክተር ሮዳስ በጣም መወደው መምህሬ ዶክተር ዲያቆን ያረጋል አበጋዝ ሌሎች ወንድምቶቼ በዚህ አሉ። እህታችን አመለ ደግሞ አንዲት እህት በጣም የረዳችኝ ያለች ያበረታታችኝ እና ሁላችንም ከልብ ነው የማመሰግነው። እንግዲህ በጣም ደስተኛ ነኝ በእውነት በዚህ በመሆኔ፣ ለኔ ትልቅ እድል ነው። እንግዲህ ደሬ እንዴት እንደወጣሁት አንተ ታውቃለህ፣ እና ለዛውም ካሜራ ፊት ሆኜ ካሜራ ፊት ሆኜ በመሆኔ እንደው በስተመጨረሻ በብዙ ድካም ነው እንግዲህ የወጣሁት። እግዚአብሔር የተመሰገነ ይሁን።

አበምቱ እዚህ ጋር የሆኑና መጽሐፍ ቅዱስ ያነባሉ ወይም ደግሞ እዚህ ጋር እንደሚታዩ ግላዊ መግለጫ መጽሐፍ ያነባሉ። በሚመገቡበት ሰዓት መጽሐፍ ይነበብላቸዋል።

ግብፃያን እንግዲህ ዓርብንና ቅዳሜን የሚውሉት ገዳም በመጎብኘት ነው። ሕጻን አዋቂ፣ እናት አባት፣ በጠቅላላ ድንቅ ነው። ተዋህዶ መሸሸያ ኦርቶዶክስ መጠለያ ሰላሸከፊበልል